አንተ ረፍታርክ ጽግሻ ደህና ነኝ። ሁላችሁም ሰሞኑ በጣም አስጨነቅኳችሁ። ወደ ቤት ስለገባሁ በቃ እሸኛቸው። አይ ኖ አንተ ደህና መሆንህን ሳናረጋግጥ እንዴት ነው? ኤርሚ እሸኛችሁ። አሁን በጣም ደህና ነኝ። አይ መጀመሪያ ለምን ሄድሽ? መጀመሪያ ሄድኩት እሱ ሰላም እንዲሆን ብዬ ሰላም ሆኗል። አሁን አሁንም ሄድ ትችላልሽ እኮ እኔ ሳምንበት ነው የምሄደው። እባካችሁ እንደዚህ አይነት ወሬ ብቻችሁ ነው። አሁን ልጁ አሁን አሙዋል ምንም ነገር ማለት አልፈልግም። ሄዱ ውስጠት የሰራው ሄዱ ሆን እናወራለን በኋላ ዩኒቨርስ ስላመጣ ይነስታት። ለምንድን ነው አሁንም እኔ እንድናገር እኔ እንደመጥፎ ምናምን እንድታይ የምታደርግ

ማውራቱ የምትፈልጉትን ነገር ከተሻለ በኋላ አውሩ። ታምሟል እኮ እንዳውራ የምታስገድደኝ እሷ ናት። እኔ በጣም ተረጋግቼ ነው እኔ እነሱ እሷ እንድትሄድ ብለህ እኔንም ሂጂ፣ ሁላችሁም ሂጂ። አውቃለሁ አጠገቤ መሆን ይገባኛል በዚህ ሰዓት። በቃ አንተ ይሻለህ፣ ሌላውን ነገር ሌላ ጊዜ እናውረዋለን። አሁን እናንተ ይላችሁ ስ ሁለታችሁ ፉክሩ። ተው፣ በዚህ ሰዓት መጨቃጨቅ የለም። የሚያበጣብጥ ነገር እያመጣ ምን አረኩኝ ከዚህ በላይ ልጁ ባሌ በይና የገባ ልክ እንደሆንክ እንዳይሰማክ ምንም ያደረገው ነገር የለም። ጥሩ ነገርን ነው ያደረግነው። እነሱ ማንም ሰው ለጠራትም ቢሆን የታመመሰው ይጠየቃል። ምን ሰው ጠየቃችሁ ይባላል። እን ልክነሽ ጽጌ፣ እኔ ላይ እንደዚህ አይነት ነገር እኔ ተገልብጬ ምናምን መጀመሪያ የሚያሳስበኝ እሱ፣ ሌላ ነገር አጋንሽ እዚህ ጋር

በ ዳን አሁን ነገሮች ሰላም ናቸው

እስትናሰላም ጤና ይስጥልኝ ውድና የተከበራችሁ የመታ ክርስቲያና ቤት ስሚ እንዴት እንዴት አላችሁን? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተን ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ እንግዲህ እንዳያችሁት ዳኒ ድኖት ሆስፒታል ወደ ቤት ጽጌ የነበረች ይዘው ሄደችው። እንግዲህ እንደ ቤት ውስጥ የነበሩት ኤርሚና ማናት አዲሱ ፍቅረኛ ዳኒ ነበሩ ያሉት። በሱም ላይ ምናምን ስሙ ያያዘኝ፣ በነገራችን ላይ ማለት ነው። ተማራ እና ሲመጡ ድንገት ነው የደነገጡት። እንግዲህ ታውቃላችሁ፣ አረቄቷ ራሱ እሱን እያሻሸች አልኳችሁ። ምንም አታፍሩም። በስመ አብ ወልድ ቅዱስ ይቺ ሚስታት ሆነውን በቃ የሆነች የፈላ አባት ናት። የፈላው ጡል ልንተኛ ነው እኛ ልንተኛ ነው በቀኑ ማለት ነው አስባችሁታል። በጣም አይናውጣ ናት። እና እንግዲህ ጽጌ ዛሬ ላይ እየደናል ብላ ማለት ነው ጽጉሯን ኩላ ነው የነጫቻት። ትላንትና ግን ዳኒና ጽጌ ነበሩ ሜሮን ነበሩ የተገናኙትና በጣም ደስተኛ ሆነው ነበር። ተላቅሰው ነበር። በቃ በፍቅር ነበር ሲላቀሱ የነበሩት። ሆኖም ግን ዛሬ መታ ይቺ ነጫ ጭባ የሆነች ልጅ ማለት ነው ደስታቸውን አፍርሰዋል። በተለይ ኤርሚ የሚባለውና ሜሪ በዳኒና በጽጌ መለየት ሁለቱ ናቸው። ምክንያቱም ጽጌያን ቀለበት ወይ ለመፈተን እነሱ ብዙ ጊዜ ቃልድ ያበዛሉ። ጽጌና ዳኒና ለመፈተንም ለማውቁ ፕራንክ ላይ ያደርገኝ ወይም ነው ብላ ሊሆን ይችላል። የዛን ጊዜ ቢያለችው ቀለበቱን ያልተቀበለችው ግን እነሱ ነገር ሲያቀሳስሩ ሄደው ይችን ምንድን ነው የሆነች ልጅ አምጥተው እሳት ውስጥ ነው የማገዱት ማለት ነው። እየምሬ ነው እሳት ውስጥ ማለት ነው። በቃ የሆነ እንጀራ ጋግራቸው እንዲኖረ መጣላለ ለዛ ላይ ነው ያስቀመጡት። እና ብቻ እንደዛ ነው ላቸዋሉ ወደ ቤተሰቦች በጣም ክፉ ናት። በጣም መረብስ አትንካህ፣ እንዲው ልብስህንም አትንካህ፣ ታሳምመሃለች እሷ ምናምን እና አሁን እንግዲህ እንዳንሻ ይሄ ሚስት አገባው ሳይሆን የሚለው እስር ቤት ነው በቃ የቁም እስር ቤት አለ አይደል ልክ እንደዛ ማለት ነው የት ወጣ ይሄ ገባህ ማን ሳመህ ማን ጋር ወራህ ማን ልብስ ህንከው የምትል ሚስት ማለት ነው የሚያገባው እንጂ እንደ ጽጌ ረ ጽጌ ውሃልጅ ናት ምሬን እና ዛሬ እንግዲህ ጸጉሯን ይዛ ነጫጥ ታታለች ማለት ነው ግን ይገባታል ብዬ ነው ማስበው እንኳን ጸጉሯን ሌላውንም ብነጫት ደስታዬን አልችልም የሚገርማችሁ ነገር በጣም በጣም አናደኛለች ማለት ነው ልጅቷ። በጣም ከሚገርበው በላይ ነው ያናደደች ማለት ነው። ምክንያቱም የምትሰራው እና የምታረገው እና ያሳጣት ማለት ነው ልጅቷ። በጣም በጣም ጋጥ ወጥ ናት እና አድርጋ ሳለይ ብያለሁ እንደኔ።